አዋቂ አዋቂ ለመግረዝ አስቸጋሪ ነገር፣ በጣም በጣም። በህግ አምላክ፣ በህግ አምላክ። እኔ ደም አይፈትብኝም። እዚህ ሰው ደም ገራዥ ነኝ። መኪና ነው የሚገርዙት? ሰው ነው የሚገርዙት? ወይ አዋቂ እስከሚሆን ድረስ እንዴት አሳደገው? እማማ ዝናሽ ጋር ልሄድ ልጠይቃቸው ፈልጋለሁ ብየው ነው። መኳንንት እባላለሁ። መኳንንት መኳንንት መኳንንት። አዎ፣ ያንቺን አሉ ልይ ነው። አይደለም አይደለም፣ ያደፍርስ ጓደኛ ነኝ። እሺ፣ አሁን ለሊት በጨለማ ምን ነው? ልጠይቆት መጥቼ ነው። ለሊት በጭለ ለሊት። እንዴት ነው ደህና ኖት? እግዚአብሔር ይመስገን አሜን አረ ሌሊት ቆኗል ችግር መኪና ይዣለሁ መኪና ይዣለሁ አደፍርስ በቀደም አግኝቼው አደፍርስ እንደውም እማማ ዝናሽ እንደ የተባረኩ እናት ናቸው ሂደህ ጠይቃቸው ብሎኝ ነው ይመጣል እሱ ማለፊያ ሰው ነው አደፍርስ ነው እሱም፣ የመሰለ ሰውም የለም። ሌላው የሚመጣው ሁሉ ማለፊያ ሰው ሰው ብሎ ዝም ነው ይጠይቀኛል። እኔ አደፍርስ ጓደኛ ነኝ። ዛሬም መጥቶ ነበር። ውጭ ነው ይውት የሚኖረው። አሁን መቷ እንትን ስድስት ኪሎ እዛን በሷ እሱ ሹፌር ነው። እኔ ደግሞ ስራዬ ሌላ ነው። ሌላ ነው የምሰራው ስራዬ አሁን ታስራ ስራ ሌላ ስራ ነውጠዋልሁ። ስለ እሱ ነው እንደ የሚነግሩኝ እሱ ጓደኛዬ የሀያ አመት ጓደኛዬ ስለ እሱ ነው እንደ የሚነግሩኝ። እኔ አውቃለሁ ያለበትን፣ አይተዋል አውቃለሁ። እሺ አሁን ነው የመጣው፣ ጅቡቲ ነበረ። እሱ ሹፌር ነው። እኔ ስራዬ ሌላ ነው፣ ሌላ ነው የምሰራው። ምንድን ነው የምሰራው? ገናዥ ነኝ እኔ። ገናዥ አዎ ምንድነው የሚገንዘው? እንዴ ሳውሲ ቦት ነው አምገንዘው እ ሰው ነው አምገንዘው ሆስፒታል ውስጥ ነው የሚሰራው? እ ገራጅ መገነዝ መገነዝ መገነ ሰው ሲሞት የሚገነዘው ገራዥ ነኝ። መኪና ነው የሚገርዙት? ሰው ነው የሚገርዙት ወይ? አዎ አዎ፣ ሰው ነው የሚገርዘው። ወንድ ልጅ እገርዛለሁ፣ እገርዛለሁ፣ ሴትም። አሁን ስልጠና ተሰጠንና የሴት ልጅ ግርዛት ለወሊድ ይከለክላል፣ ሲያገቡም ይከለክላል ጥሩ አይደለም። ሲጋቡ መከራ ነው፣ ሲወልዱ መከራ ነው ተብሎ ስልጠና ተሰጠን። ከዛ በኋላ ሴት ልጅ ገርዣ አላቅ። በሉ ደህና ደሩ መሽ ሰዋልች አሁን እኔ ገቢዬ፣ የወር ገቢ እንደው በትንሹ በትንሹ አስራ አምስት ሺህ ብር አገኛለሁ። በወር አስራ አምስት ሺህ ብር ልጆች አሉት እርስ የራሱ አንድ ልጅ አለኝ። አንድ ብቻ። አዎ ምነው አንድ ብቻ ሆነበት? አሃ አንድ የልጅ ልጅ ማለት እኮ ነው። አንድ የልጅ ልጅ፣ ልጅና ሶስት ልጆች አሉኝ። ዋና ልጆች ሶስት ልጅ። አዎ የኔ ልጅ እሱ፣ አንድ አራት ሆኖ። አዎ መጣ፣ ቆንጆ ሆኖ መጣ። አረ እርሶ ጋዚ የሚመጡ ህፃናት የሉም? የሚገረዙ ወንዶች ወንዶች ህፃናት ህጻናት የሉምም። ህጻናት የሚገረዙ መርቁልን እያለ እያያዙ ይመጣሉ። ብዙ ብዙ ብዙ ቤት የሞላ ልጅ እያያዙ መጡ መርቁልኝ ቁልኝ ይላሉ። የቻለ ተገርዛ የቻለ የሚባለው ልጅ እንዴት ነው የቻለ የሚባለው ልጅ? እሱ እዚህ የተቀጠረ ምን ነው ምን ነው ተከዙ ቤት ያጠ አደፍርስ ነግሮኝ ነው። ተቀጥሮ ቤት እያጠዳ ሄዳል። በሎንዶ ሎንዶ ትል ሎንዶር ያለ ልብስ ያጥባል። እማማ ዝናሽ አሁን ወንድ ልጅ ሲገረዝ የዓይን አባት የሚባል አለ፣ ያውቃሉ? አዎ፣ የዓይን አባት ይባላል። እኛማ ድሮ አሁን እኔ መረማማ ታውኝ ጉልበቴና ጉልበቴ አይቆም። እሺ ግሬ አይራመድም። ዓይን ሆስፒታል ተንቼ ለምርመራ አራቴ ደም ተቀድቶ ሁለት ዓይኔ ሞራ ተገፎ መነጥ አደፍርስ በደንብ አድርጎ ነግሮኛል። ስለ እርሶ እኔ እምሎት ስለ ዓይን አባት ያውቃሉ ስሉ ሰማለው የአይን አባት ገረፍ ታቃፊ የአይን አባት ሲሉ ሰማለሁ። አዎ፣ አንዳንዴ እንግዲህ ስራዬ ህፃናትን ወንድ ህፃናትን እገርዛለሁ። አንዳንዴ ደግሞ ሆስፒታል እየሄድኩኝ የሞቱ ሰዎችን እገንዛለሁ። አዎ፣ ሆስፒታል የሞቱ እገንዛለሁ። እቤት፣ በየቤቱ የሞቱትም ይገንዛሉ ቤት በየቤት አይ፣ አይ ሆስፒታል ብቻ ነው፣ ሐኪም ቤት ብቻ ነው። አስራ አምስት ሺህ ብር ቤት ሰርተው ነው የተቀመጡ። ኧረ ቆየው፣ ቆይቻለሁ። እንደ መኖሪያ፣ አዎ ቆይቻለሁ። አሁን የት ሰፈር ነው አሉት? ሸጎሌ፣ ሸጎሌ። አሁን ሸጎሌ ነው የሚሄዱት? መኪና አለኝ፣ ሁሉም መኪና አለ። መኪናውን የማይጠብቀው አለ፣ አጥር ውጭ አለ፣ ሹፌር አለ፣ ሹፌር እርሱ አይነዱ? ይደክመኛል። አንደው ይደክመኛል እንጂ እችላለሁ መንዳት እንኳን። ግን ፊት ይነዳሉ? አዎ፣ በፊት እነዳለሁ። አዎ። አሁን ጡረታ አልተቀመጡም? አረ የምን ጡረታ! ገና ነኝ፣ ገና ገና እሰራለሁ። ልጆቹ አራት ናቸው? ልጆቹ አራት ናቸው። እስተለይ ልጆቹ አዎ በሉ ግቡ፣ በሰላም ግቡ። እሺ እ ምን ነው ይሄ? ይሄ እንትን ነው፣ እሚገረዝ ልጅ ነው። እ እሚገረዝ ነው ትልልቅ ልጅ አልገርዝም ብዬው እየለመነኝ ነው እዚህ ተከትሎኝ። በልጅነቱ አልተገረዘም፣ አልተገረዘም አሁን አዋቂ እንዴት ይገረዛል? በልጅነት ነው የሚገረዘው። በልጅነት እኔ አልፈልግም ትልልቅ ሰዎችን አልገርዝም አልኩት። አሁን እዚህ ድረስ ባ ባኳ አባአባ ባኳ እያለ ተከትሎ ይመጣ በመኪና መኪና፣ እየነዳ ኧረ የራሱ ከኋላ ከኋላ እየተከተለ የራሱ አለው። አዎ ሆስፒታል ይገረዛ፣ ሆስፒታል ይግረዙት ወይ። እዛው ይገረዝ እንጂ፣ ያው እኔ አልችልም። ሆስፒታል ሆስፒታል ተኝቶ እዛው ይገረዝ ሆስፒታል። ገንዘብ ከፍሎ አትያድም። ይሄ ውሻ ነው ወይ? በቃ እንደዛ እናደርጋለን። እኔ ደግሞ አሁን ህፃናትን፣ እንደዚህ ህፃናትን የምገርዘው በአንድ ሺህ ብር ነው። አንድ አንድ ሺህ ብር። እርስዎ ሴት አትገርዙም ወንድ ብቻ? አረ እዴ ሴት አይገረዝም እዴ። አንድ ሺህ ብር ነው የሚገርዙት ወንድ? አዎ፣ ህፃናትን አንዳንድ ሺህ ብር። ትልልቅ እንደዚህ ጎረምሳ ሲሆኑ ደግሞ አምስት ሺህ ብር ነው። እንዴት? ፈረንሳ በልጅነታቸው እንዴት አይገረዙም? በልጅነት በህጣንነት ነው የሚገረዘው። እኔ እንጃ እረስቼ ነው ነው የሚለው እረስቼው ሐኪም ቤት እየተኙ ዶክቶር ደግሞ ሌ ትልልቅ ሰዎችን ትልልቅ ወንዶችን ያስቸግራሉ። እግራቸው ምናምን ይራገጣል። አንድ ቀለታ እንደዚሁ ካደገ የሆነ ጎረምሳ እገርዛለሁ ብዬ አይኔን በጫማ ጥፊ በጫማ ጥፊ አይኔን ኡ ብዬ በስንት መከራ ያዙልኝ፣ ይሰሩልኝ። ይሄንማ እግሩንም ነው የምገርዘው ብዬ ቂም ይዤ እግሩን ካልቆረጥኩ ብዬ ሰውን ያስጣለኝ። ይ አዋቂ አዋቂ ለመግረዝ አስቸጋሪ ነገር በጣም በጣም በጣም። በልጅነት የትም ሀገር በልጅነት በተወለዱ በስንት ቀን በሕጣንነት ነው የሚገረዙት። እኔም የማውቀው እንደዛ ነው። አሁን አዋቂ አላሁን አልሰማው ጆሮ አላሁን አልሰማ እርሶማ ምን ይሰማሉ? ስንት ጉድ እንሰማለን እኛ። አሁን አቁርቧ መጣ እዚህ ሚካኤል እያ አቁር ወይን ገብቼ ነው፣ ይሄ ቁርባ ልብስ ነው የቆረብኩበት። የሚጨመረውንም ብር ጨምሬ ግረዙኝ ነው የሚለው። ስንት ብር ልበለው? አንተ ስንት ብር ትከፍላለህ? እኔ አሁን እኔ እዚህ ምን እሱን ለማግረት ራቅ መግረዝ ይቅርቦት ይሞታ ዱርሶ በእርግጫ ሲሮት እዛ ፍግም ይላሉ። እሱም ያስቸግረኛል። አንድ ቀን ደግሞ እንደው የሰማይ ስባሪ ያክላል ይዘውት መጡ። ይዘውት መጡ የሰማይ ስባሪ ሽማግሌ አረ ትልቅ ነው። ጎረምሳ እንደ ጡንቻ አለው እንደው መጣ። አባባ ምንም ችግር የለም። እንዴት በልጅነት ረን አላአላውን ዞሮ ያልሰማም አዋቂ ሰው ሲገረዝ፣ በልጅነት እንደተወለዱ ወዲያው ነው የሚገረዘው። እሱ ነው እንደተወለዱ በሀያ ቀን ይሁን በወር ይሁን ነው የሚገረዙ እንደተወለዱ። እኔም እንደዛ ነው የማውቀው። ደግሞ መገረዝም ካለባቸው ሐኪም ቤት ነው ሕጻናት ሁሉም። እኔም የማቀው ሐኪም ቤት ነው አዋቂ እስከሚሆን ድረስ እንዴት እንዴት አሳደገው? አዋቂ እስከሚሆን ድረስ በተወለዱ እንደተወለዱ በተወለዱ በሀያ ቀን ነው፣ አንድ ወር አይሆንም፣ ወዲያው ነው የሚገረጠው። ደስ ነው። ተነሱ፣ ግቡ ግቡ። ደህና አደሩ። አንተ አስር ሺህ ብር ትከፍላለህ ልግረዝ አስር ሺህ ብር እኔ አላውቅም። ቆይ ቆይ እያናገርኩት ነው እርሶን አይደለም፣ እርሶን አይደለም። ስማ አስር ሺህ ብር ትከፍላለህ። ኧረ 15 ሺህ ብር፣ 15 ሺህ ብር እከፍላለሁ ነው የሚለው። በቃ ነገ እዛ በእርግጫ ይልዎት እና ይሞታሉ። ነገር በኋላ ህይወትዎን መቆየት ይፈልጉ እንደው እረፉ። እሺ አዋጭ ሰው ለመግረዝ፣ በእርግጫ ይልዎትና እዛው ፍግ ይሞታሉ። እሱ ሆስፒታል እየተኙ ዶክተር፣ ዶክተር ይግረዛቸው። ማደንዘዣ እኮ እወጋቸዋለሁ፣ ማደንዘዣ አለኝ። ማደንዘዣ። በሉ ሄዱ። ደህና ደሩ፣ ደህና ደሩ፣ መሸ። እሺ ዘካሪያስ እዛ ይመጣል። ደህና ደሩ፣ ደህና ደሩ፣ መሸ። እኔ የምለው እንዲ በጣም እኮ በጣም የተከበሩ ሰው ናቸው እሳቸው። እዚህ ቁጭ ብለው ስንጫወት ቆይተን ወጣን። ይህ ስንት ነው? መቶ ብር መቶ ብር ነው። አዎ እንዴ! በጣም በጣም በአዲስ አበባ ላይ በጣም የታወቁ አስራ አምስት ሺህ ብር ነው የምሰራሉ። በወራው አስራ አምስት ሺህ ብር ነው አዎ። አሁን አዋቂ ስረግጥ፣ አዋቂ ስገርዝ በእርግጫ ብሎኝ አሁንም ይሞታሉ። አዋቂ አትግረዙ። ህጣል ህጣል ድሮ የሚገረዘው እንደተወለዱ ወደዘው በሀያ ቀን ነው። እንደዚህ ነው የሚገረዙት። ሎወር ስምንት ቀን ሲቀር ሀያ ቀን በተወለዱ በሀያ ቀን ነው በህጣነት የሚገረዙት። የአይን አባት አለ የሚታቀፍ ሲገረዙ፣ የሚታቀፍ የአይን አባት ታውቃለህ? የአይን አባት ይባላል ሲገረዙ የሚታቀፍ የአይን አባት አለ ነገሩኝ። እማማ እማማ ዝናሽ ደሞ ጠየቋቸው፣ እንደ ሴት ልጅ ገርዛሉ አሏቸው። እሳቸው እኮ ሴት አይገረዝም ሲጀመር፣ ደሞ ሴት አይገረዝም፣ እኔ ገርጃ አላውቅም አሉ። ሴት አይገረዝም አሉ፣ እኔ አልገርዝም አሉ፣ ወንድ ብቻ እንደዚህ አዋቂ አዋቂ ሲሆን ሲሆን እንደዚህ ደግሞ አሁን የሚገረዙት አሉ። ሆስፒታል እየተኙ ዶክተር ይገር ሆስፒታል እየተኙ ዶክተር ይገርዛቸው። እርሶ በሰፈር ገርዛለሁ ብሎ በእርግጫ ሲልወት ይሞታሉ አሉ። አረ በእርግጫ በእርግጫ ብሎኝ ሞቶ ሞቼ ነበረ። አስራ አምስት ሺህ ብር ነው ሰጣሉ እኔ የምለው እማማ ዝናሽ ሴት ልጅ ለምንድን ነው የምትገረዘው? ቆይ አላውቅም። እኔ አልገርዝም አሉ እኔ ገርዬም አላውቅም። አልገርዝም አሉ እኮ ሴት ልጅ አትገረዝም ማለት ነው። በቃ ቤት ግባ እናተኛ። አዎ እችን ሰጡ ሰውዬው ሻይ ጠጡበት ብለው እዚህ ነው ቁጭ ያሉ። የእኔን ብር አልሰጡኝም። አውቀዋል አይደል እንዴ ትናንት ያቆረብኩበት መሰጡኝ። እኔም ምለው ትናንት ልንቆርብ ሄደል። ያ አልጋውን ማነው አቶራ የቀየረው የትራስ የቀየረው የቻለ ሁለት መቶውን ብር ከዚህ ውስጥ የወሰደ እሱ ነው። ሁለት መቶው ብር በሏን፣ ብሬ ስጡ፣ ብሬ ላለመስጠት ነው። አምጡ አምጡ እማማዝናሽ ገዳም ናቸው። በጣም በጣም ገዳም ናቸው። ምን አገኙ? ምን አገኙ? እውነት እረተው ነገ ሀያ ሕፃን ልጄ ልገርዝ ነው አሉ ሀያ ሕፃን ሀያ ወንድ ነው የሚገረዝ። አንድ አንድ ሺህ ብር ለአንድ ሕፃን አንድ ሺህ ብር ለአንድ ሕፃን አንድ ሺህ ብር ሀያ ሺህ ብር ማለት ነው። በእውነት ነገ ሀያ ኧረ አስራ አምስት ሺህ ብር ነው የምገርዘው ነው ያሉ። አይ አንድ ሺህ ብር በወር ነው በወር ነው ነው አን አስራ አምስት ሺህ ብር አስራ አስራ አምስት ሺህ ብር ነው የምገርዘው አሉ በወር አስራ አምስት ሺህ ብር በየቀኑ ደግሞ አንዳንድ ሰው ሲመጣ በመጣበት ልክ አንዳንድ ሺህ ብር ለአንድ ሰው አንድ ሺህ ብር ለአንድ ሰው አንድ ሺህ ብር። አሁን ነገ ሀያ እጻ ልጅ ነው የምገርዘው አሉ። ገዳም ናቸው እማማ ዝናሽ፣ በጣም ገዳም ናቸው። እንኳን ደስ አለሎት በሏቸው፣ እንኳን ደስ አለሎት በሏቸው፣ እንኳን ደስ አለሎት በሏቸው፣ እንኳን ደስ አለሎት በሏቸው፣ እንኳን ደስ አለሎት ሀያ እጻ ልጅ ሊገርዙ ነው በል ወንዶች የገረዝኳቸው አግብተው የልጅ ልጅ አይተዋል። ሄሎ

እዚህ እማማ ዝናሽ ጋ እማማ ዝናሽ ጋ ህጻናቱን አምጥቼ ልግረዝ ወይ? አረ፣ በህግ አምላክ በህግ በህግ አምላክ እኔ ደም አይፈትብኝም። እዚህ ሰው ደም ሲገረዝ እኮ ደም ይወጣዋል። ህፃናት ናቸው። አረ፣ በህግ አምላክ በህግ ይህ ሆስፒታል አይደለም። እዚህ በህግ እኔ መንግስት ነው ይሄ ቤት ያስቀመጠ ታውቃለህ? አዎ፣ አዎ፣ አዎ። አይ፣ እዛው ይሻላል። እዛው እዛው። አረ በህግ

ይሄ የመንግስት ነው ቤቱ የኔ አይደለም። በቃ ደናደሩ ደሩ ደናደሩ ደሩ ደና ደሩ ይሄ ቤቱ የመንግስት ነው። ነገ እርጎ ይዘውልኝ በሏቸው። እንደ ዳቦ የሆነ እንደ ዳቦ የረጋ እንደ ዳቦ እንደ ዳቦ ሆኖ የረጋ እርጎ አ እንደ ተራራ እንደ ተራራ እንደ ድንጋይ የጠነከረ እንደ እንደ ተራራ እንደ ድንጋይ የጠነከረ እርጎ በጣም እንደ ዳቦ የሆነ መጎን በሳርገው በጣም እንደ ዳቦ የሆነ እርጎ በጣም እንደ ዳቦ የሆነ እርጎ። አንተኔል ነገር እንደ ድንጋይ የጠነከረ፣ እንደ ድንጋይ አይደለም እንደ ዳቦ የሆነ በል፣ ድንጋይ ሁኒ ድንጋይ ይላል። እንደ ዳቦ የሆነ አ እንደ ዳቦ እንደ ዳቦ እንደ ዳቦ የጠነከረ እንደ ዳቦ ሆኖ የረጋ እርጎ እንደ ዳቦ ሆኖ የረጋ አርጎ እንደ ዳቦ ሆኖ የረጋ ጎ እንደ እንደ ዳቦ ሆኖ የረጋ ርጎ ንት እንደ ዳቦ ሆኖ የረጋ አርጎ። እሺ ብለዋል። እሺ ብለዋል። አመሰግናለሁ በሏቸው እ አመሰግናለሁ እግዚአብሔር ይስጥልኝ ገበያው ይድራ በሏቸው። እሳቸው ከብሬያለሁ ብሏል። ባንክ ጨንቆታል ብለዋል። ገንዘቡ ምሰራበት ምገርዝበት ባንክ ጨንቆታል። እውነት ሁሉ ስለሚገረዝ እውነት ነው። በዛ የሳቸው ገንዘብ ባንክ ጨንቆታል። ባንክ ጨንቆታል ብለዋል። ምሰራበት አሉ የሚገርዙበት ገንዘብ ባንክ ባንክ ጨንቆታል አሉ። ደህና አደሩ እያሉ ነው። ደህና ደሩ። ሰላም ዋሉኝ። እግዚር ይስጥልኝ።